አዳር አስባ ምንንት እንዳላት ብትነግረን ቤተሰብ እዚህ ጋ ምናስበው ነው ግን፣ ሁላቸውም የሳቁት ማለት ነው። እኔም እኮ ባለፈው በአፌ አምልጦ ነበረ። እሱም ምንድነው አብርሽና ሩታ አንድ ቀን አንድ ላይ ከሆነ ይታረቃሉ ብዬ ማለት ነው። ከዛ እኔ ደግሞ ፈጣሪ ሲያወጣኝ ቆርጬ አወጣሁት፣ እንደምን አመጣብኝ ከመዋረድ ብዬ ማለት ነው። እና ለማንኛውም እንግዲህ እዚህ ፓርት ላይ ሁሉም ሳቃ፣ እላይ ኢሳቅ ሲቀር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ዋላችሁልኝ? በያላችሁበት ሰላም እና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እኔ እውነት ለመናገር የጋሽዬ ንግግር ላይ ያመጣው ነበረ ነገር ግን እቺ ፓርት ስላሳቀኝ ያመጣኋት ማለት እናንተ እናንተ እናንተ ባለጌዎች ማለት ነው ወጣት ሲባል መቼም ወጣት በዋለበት ከተዋላ ይሄ ነው የምትማሩት ውድ ቤተሰቦች ና አብረሽ ግን አንተ መሳለቀ ልትሆነው እንዲስቁብ ፈልገ ነው ወይ በእነሱ ፊት ይሄ ጥያቄ የምትጠይቃት ቢቀርብህስ በሌላ ተረዱህ እኮ በሌላ ያስመስላል እኮ በሌላ በሌላም ባይሆን ራሱ ያኔ እነሱ ባይረዱት ራሱ ይመስላል ወደዛ እኔ መስሎኛል እኔ ሆነላል

እና ለማንኛውም ችግር የለውም። በስና ስርዓት ስራችን ስሩ ተብለዋል። ከዚህ በኋላ ምን አይነት መንፈስ እንደሚያመጡብን አናቅም። በእንትን እንጠብቃለን በትዕግስት እንጠብቃቸዋለን። አሁን እናንተ ያ ሁሉ ሲጨቃጨቁ ሲበጣበጡ፣ ሲባሉ፣ ሲሰዳደቡ የነበሩ ሰዎች አሁን ላይ ደግሞ ከአስራ ሁለት ሰዓት ተኩል በኋላ ራት ግብዣ እየተባባሉ አልሰማሁም መሰላችሁ። ጭራሽ እ እሺ የተሰዳደበው ተመልካች ማን ነው? የሚያስታርቀው ኧረ፣ ታረቁ የምር ነው ምላችሁ። ግን አሁንም እየተሳደባችሁ ነው። እና ታረቁ፣ እውነቴ ነው የምላችሁ እና ሀይሚና፣ የሚና ብሩኪም እንግዲህ ዛሬ ወደ ዱባይ ገብተናል በማለት ፖስተዋል። በቅርቡ ደግሞ አብርሽነሩታ ገብተው እንግዲህ ፖስታሉ፣ ታያላችሁ። ምን አለች በሉኝ ማለት ነው። አንቺ ወረኛም በሉኝ ው ወረኛም ነኝ እኔ። እኔ ወረኛም ነኝ እኔ። ውሸት ሳይሆን ወረኛ፣ ወረኛም ማለት ወሬ የሚወድ ለፍላፊም ነው አደለ? ውሸት የሚዋሽ ደግሞ ያልሆነ ነገር የሚዋሽ ውሸታም ነው መሰለኝ፣ እንደዛ ነው መሰለኝ። እምንረዳው እንደዛ ነው እና ለማንኛውም እውነት ለመናገር ተሰባስበው በመቀጠል ደግሞ ግብዣ ደረጃ ስለደረሳችሁ ደስ ብሎናል። ሜሪ ተንከሲሱም ከተንከሲስነት ወታ እንግዲህ በቃ ጋባዥም ሆናለች። ይሳቅም ደግሞ ፍጥር አለኝ እያለ ነበረ ማለት ሊያስፈጥራቸው ዋው እውነት ለመናገር እኔ ማለት ነው ውድ ቤተሰቦች ከሁላቸውም ከዩቱበሮቹ ከእነ ሩታ ከሩታና ከአብርሽ ጋር የሚመጡ ዩቱበሮች ይሳቅ ሊቀር ነው እንደ የሚል እንትን ነበረብኝ ስጋት ማለት ነው እና አልቀረም፣ እና ይሳቅም ተናግረዋል። እንግዲህ እማትወዱ ሰዎች እንግዲህ እመጣለው ብሎ የምትወዱ ሰዎች ደግሞ እንኳን ደስ አላችሁ በማለት እንግዲህ ግልጽ አድርጎልናል ማለት ነው። እና ለማንኛውም እንኳን ደስ አላችሁ ሁላችሁ ተመልካችሁ የሚሆን አብርሽና ሩታም እንኳን ደስ አላችሁ ስለሰረዝሽው ሌላ ደግሞ ወደ ካናዳ መሄድ ቀላል ነው ወይ? ለምን ትዋሻለሽ የምትሉም አላችሁ። እነሱ ከተጣሉ በነገራችን ላይ ማለት ነው ይሄ ነገር ከተፈጠረ እኮ ሁለት ወር አልፏል እኮ አታውቁም እንዴ። እንዴ ምን ነው እናንተ የየመን ድንበር አይደለም፣ በየመን በእግራቸው እራሱ ስትመጡ በትንሽ ጊዜ ነው የምትደርሱት። ሺህ ፕሮሰስ ከተባለ ቀላል አይደለም ወይ አላውቅም እኔ ሳውዲ ነው የገባኝ። ከዛ ውጪ ማውቀው ታሪክ የለኝም ማለት ነው። ውድ ቤት ሰዎች ምን ነው የዘንድሮ ፓስፖርት አደረጉት እንዴ ካናዳ መሄድ ማለት። የዘንድሮ ፓስፖርት ወይ በሁለት አመት ወይ በሶስት አመት ነው የሚመጣላችሁ ለእድሳት ከሰጣችሁ፣ እንደዛ ካደረጉት አላውቅም እና ለማንኛውም ሮታዬ ስለሰረስ ሲው ደስ ብሎናል። ከባልሽ ጋር ኑሪ፣ ውለጂ፣ ክበጂ። ወንደ ወለዱ ክበዱ፣ ሁለታቸው ማለት ነው ባልና ሚስት ውለዱ፣ ክበዱ። የልጅ ልጅ አሳዩን እንጂ ጭቅጭቅ ሳይሆን ሁሌም የልጅ ልጅ አሳዩን። ለማየት ያብቃን። ኛው ደግሞ ጋሽዬ እንግዲህ የኢትዮጵያ ልጆች ሁላቸውም ልጆቼ ናቸው ብሎ እንግዲህ ተናግረዋል። በነገራችን ላይ ጋሽዬ እኔ ይህ ምን እናደርገው ግን ምን እናደርገው፣ እንዴ የምሬን ነው የምላችሁ። በቃ መልካምነቱን እኮ በዛ ነው ለመናገር፣ እያሾፍኩ እንዳይመስላችሁ ምርጥ አባት ስለሆነ ነው የምናገረው። እንኳን ለልጆቹ ለሌላኛውም ለባዳውም አባት የሚሆን አባት ነው ማለት ነው። እና የኢትዮጵያ ልጆች በጠቅላላ ልጆቼ ናቸው ብሎ እንግዲህ አብርሽና ሩታም ስላስታረቃችሁልን በጣም ደስ ብሎኛል ብሎ አመሰገናቸው። ግን አላስታረቁ እኮ እነሱ ጋሽዬ፣ እነዚህ ተንከሴቶች እኳ አላስታረቁም። ያስታረቅካቸው አንተ ነህ እንጂ እነሱ አይደሉም ለመናገር እና እንዴት ሊመሰገኑ ቻሉ ማለት ነውና፣ አብረሽ እንግዲህ ተመልካቾችም እኛ ብቻ ሳይሆን የለፋንበት ይሄ ነገር እናንተም ለፍታችሁበታል፣ እርቁ እኛም ብቻ ሳይሆን እናንተም አላችሁበት፣ እናመሰግናለን የሚል ንግግር ተናግረዋል ማለት ነው እና መስግኗቸዋል። በነገራችን ላይ ሁሌም ያመሰግናሉ ማለት ነው። ውድ ቤተሰቦች ዛሬ ደግሞ ማለት ነው ሲዘሉ መሲሉ ፓርትቱ በትላንትናው ቪዲዮ የቀጠለ በፍቅር ቤት የሚለቀቅ መስሎኝ አፌን ከፍቼ ጠብቄ ነበረ። የለም የተወሰዳችሁት የተወሰዳችሁ አንዱን ሳይጨረስ ሌላኛው የምትተኩት ለምንድን ነው? እና ለመንኛም ደስ ብሎናል ማለት ነው። ለግብዣ በቅታችኋል። ከዚህ በኋላ ተንከሲ ስራ ብቻ እንዳማጥ እንዳታመጡ ከፈለጋችሁ አምጡ። በቃ እኛ በግ አይደለንም አሁን ነቅተናል። እና ስለታረቃችሁ ብቻ ደስ ብሎናል። እኛስ ማን ያስታርቀን? እሺ አሁን እኔ ከማጋ ተጣልቻለሁ። እስኪ ቆዩ፣ እኔ ብሎክ ያደረግኳቸው ልጆች አሉ። በነገራችን ላይ ባለፈው ስፈጠፍጥ የሰደቡኝ ማለት ነው እና ሲሰድቦኝ አልተሳደብኩም። እኔ ታዳምጡኝ ያላችሁ ብዙ ጊዜ ትከታተሉኝ ያላችሁን ልጆች አላችሁ ስሳደብ አላያችሁም። እና ወይ አብርሽ ላይ ሳሾፍ ያዩኝ ይሁን አላቅም፣ ወይም ደግሞ ሩታ ስለምን ያደረግሽ ስለምን ብቻ ነው አላቅም። እኔ በየትኛው ንግግሬ እንደሆነ እና አንቺ አመደም፣ አንቺ ቡና ቤት ሆነ የምንለፈለፈ ለፍላፊ ምናምን ይሉኛል። እኔ ደግሞ እንደዚ ነገር ስለባለል ብሎ ካደርጋቸዋል ማለት ነው እና ማን ያስታርቀን? አሁን ከብሎክ ውስጥ ማን ያውጣቸው? እንደ አብረሽ ፍትህ ለእኔ ፍትህ ለእኔ ከብሎክ ውስጥ ማን ያወጣቸዋል? ስፈልጋቸው አጣዋቸው። እኔ ፍሬ መፈልጌ ያወጣቸዋለሁ እንጂ አለቃቸው ማለት ነው። ለማንኛውም ዛሬ እንግዲህ እሩታዬ ጥያቄ ተጠይቃ ነበረ። ጥያቄው የት ነው የተጠየቀችው መልሽ የሚል ኮሜንትም ነበረ ዛሬ እኔ ቤት፣ ሌላ ደግሞ በሰው ቤትም በኮሜንት ኮሜንት፣ እሩታዬ የት ነው ጥያቄ የተጠየቀችው ያላችሁ ነበረ፣ ፌስቡክ ላይ ማን ነው እኔ አላቅም። ብቻ አለ ሊንኮ እና ፌስቡክ ላይ ተጠይቃ ተለቃ ነበረ ያንን ቪዲዮ። በነገራችን ላይ አጭር ነው የገባችበት የሆነች ሴት አለች። ሩታ ሙሉ በሙሉ ጥያቄው የመለሰች አይመስለኝም፣ ምክንያቱም አባጭር ነው የተቋረጠው፣ እንጂ ሙሉ በሙሉ ባልሽ ላይ ቺት ከምታደርጊና ጓደኛሽን እስር ቤት አስገብተሽ ከምታሳስር የሚል ጥያቄ ነው የተጠየቀችው። የታወቀ ነው ጓደኛዬን እስር ቤት አስገባታለሁ ነው የምትለው። ከዚህ ውጭ ምን ትላለች? በሽም ቺት አደርጋለሁ አትልም እና እኔም አላደርግም እራት አለው። ከዛ በኋላ እያመጣሁ ምግብ አበላት አለው በብሬ ማለት ነው። ትቀልዳላችሁ። የትኛውም ሰው አያደርገውም። እና ሌላ ሴት ቀጥላ ገባችበት ያ ደግሞ የሰውዬው የጠያቂው ሚስት ሳትሆን አይቀርም የገባችበት አጭር ቪዲዮ ስለሆነ ሩታ ስላልመለሰች እዛ ጋ አትፈልግም እንደዚህ ነገር መመለስ ስለማትፈልግ እንደዚህ አይነት ደግሞ አስነዋሪ የሆነ የሚያስጠላ ጥያቄ ይጠየቃል እኔ ሌላ ጥያቄ ተጠየቀች መስሎኝ ሊንኩ ላይ ተጭኝ ገብቼ ነበር ተልኮልኝ ነገር ግን ይሄ አስነዋሪ እንትን ጥያቄ ነበረ እና ወይ በጥፊ አጮላው ሊሆን ይችላል በነገራችን ላይ ቆርጠው ሳይሆን አይቀርም ያወጡት እና ሌላ ሰው አይቀጥሉበትም ነበረ ሙሉ በሙሉ ጥያቄው ይለቁት ነበረ አይገርማችሁም ይለቁ ያለቁት ነበር። ሴቷ ምግባቷ እራሳቸው አቀናብረውት የለቀቁት ነገር ይሆናል እንጂ ይዘጋው በጥፋጩ ላይ ይሆናል። የሆነ ነገር አድርጋ ይሆናል። እውነት የለም ብላቸው እመኑ። እንደዛ አድርጋ ይሆናል። ይሄደችው ማለት ነው እና በቃ ሙሉ አይደለም የተመለሰው ለማለት ፈልጌ ነው። ቢፈለግም አልተገኘም ማለት ነው። ልጁ ደግሞ ብዙ ጊዜ ጥያቄ ይጠይቃል። ባልና ሚስት ነው፣ ፍቅረኛ ያለሽ ነው፣ ፍቅረኛ የለሽም ነው መሰለኝ ብለው ይጠይቃሉ። ሴቷ ደግሞ መኪና ያየች ሴት የለኝም ትላለች። ከሌላ ጋር ለመሽንት ለመጃጃል ማለት ነው። የለኝም እንዴ ልጅ ቢኖራት ራሱ ባል የለኝም ነው የምትላችሁ እና እንደዛ ነው እላችኋለሁ።